በረዳማ በየመንገዱ የሚተኛማ አሜሪካ ነው፣ ጀርመን፣ አበሻ እኔ እኮ የምታስቁ። ንገራቸው አበሾች አንድ ነገር እዚህ ላይ ምንድ ነው ግን የምታሽቋልጡ ለሰው ሀገር እኔ እናንተ የተዋቸው ጀርመን እና አሜሪካ ተብሎ ጠብ ሲጣሉ እዚህ ቲክታክ ላይ ጀርመን እና አሜሪካ ብላችሁ ስትከራከሩ፣ ምድረ ስደተኛ ስደተኛ ኮነንኛ። ጋይስ በቃ ለጊዜው ሀገራችን ላይ እንደፈለግነ መሆን ስላልቻን ገንዘብ የለም፣ ኤቭሪቲንግ እንደዚች ሀገር ስለማትሆን ነው። ተሰደ መጣ እኮ በዚህ መለስ የትዝን ምትሆን ነው እንጂ እውነታውን፣ ሀገር ላይ ሁሉ ነገር ሴክሰስፉል ቢኖር እንደዚህ ትኖር ነበር። ድሮ እየወጣ ነው እኮ። አሁን ለምሳሌ ጀርመን ላይ ሀገር ሰላም ቢሆን አንተ እዚህ ጋር አሁን ሁሉ ነገር ቢኖር እዚህ ትቀመጣለህ። ንገሽ አሜሪካ ላይ አንድ የልውና አሜሪካ ላይ ወርዋት እንጡና አንቺ ወንድ ልብ ካለች ወደ ኢትዮጵያ ልመለስ ስቲ ወንድ ልብ ካለች ማለት ነው። ለጀርመን የምትከራከር ከነገር ቀደም ፍዝጥን ዝዝ ብለሽ አገጭሽን እጅሽ ላይ ሰጥለሽ የስትረስሽ ምልክት ይህ ነው። ፕሮፋይላችሁ ይናገራል። አንድ አንዳንዶች አሁን አንቺ እጅሽ ውጥር አድርገሽ ወገብሽን አስረሽ ትከራከሪያለች ስለ ጀርመን። አሜሪካ ብትይኝ፣ አሜሪካ ብትይኝ፣ በአናቷ ትዘቅዘቅ። አሜሪካ እኔ ምን አገባኝ? ነብሴ፣ አንድ ነገር ልንገር። የትም አለ እብድም አለ ጥሩም አለ ኦኬ። ግን እኔ ልልክ የፈለግኩት ፖይንት የከገባክ፣ ኦፕን ዮር ማይንድ ኦኬ። ጀርመን ውስጥ ከባድ ነው ላይፍ፣ እንደዚህ መሬት ላይ ከባድ ይበዛል። እኔ ግን እዚህ አላ አይኮ አለም እኮ ኮ ግራ ገባኝ። ጀርመንን በአናቷ ትተከል፣ አሜሪካን በአናቷ ትተከል፣ አይመለከተኝም። ለሌላ ሀገር ሰው ምን አገባኝ?

በተለይ ደግሞ አሜሪካና ዩኬ፣ ጀርመን ሲነኳት በጣም ነው የምናድር። ጭራሽም ደግሞ ለዩኬም ትቆረኮምፔር ታደረጓት አላችሁ፣ ዩኬንና ጀርመንን ከአሜሪካ ጋር እናንተ። አንተስ ደግሞ የአንተስ ከፋ ወንድም አለ። ደግሞ ዩኬንም ደግሞ ጨመርከው። የሆነ ነጥብ ቢኖረን ነጥባችን ቢታይ በጣም ደስ ይለኝ ነበር።

ማይመች ከሆነ አይመቸኝም ብለሽ መልቀቅ አሪፍ። ማሚ አለይሹ አታውል። እኔማ ሀገሬ፣ ሀገር የሰላም እስከምትሆን ሞቴን ከአሜሪካ ጋባት ምን? ሀገሬ ሰላም ቢሆን ምን? አንቺ ልገቢ ነው ልገቢ ነው ሀገር ቤት ተዋጊያለሽ እ

መሬት እንደሆነ አረብ ነው እንዴ? እኔ እነን አታስገቢ ጊዜአንተ ልኝ የበላይ ዘርፉ ነ እንዴ? ጎጃሜ እኮ ነኝ ምርጥ አማራ። አሁን አራት ኪሎ ልንገባት ልብ እኮ አይሞትም፣ እናቴ ልብ አይሞትም እኮ። ስፔሻሊ አማራ ልብ አይሞትም። ማበሻባይ ተጋዳላይ ነው ጆዬ፣ ለዛ ነው እንዴ ንባይ ተጋዳላይ እኮ ነው። እኔማ እኮ አንድ ነገር ነው ፋኖ አማራ እንደሆነ ወነገ ኦሮሞ እንደሆነ ቲዲኤፍ ትግሬ እንደሆነ ብቻ ነው ማቀው። ትግሬ ትግሬነቱን ማቀው፣ አማራ አማርነቱን፣ ኦሮሞ ኦሮሞነቱን ነው ማቀው። አሁን ኦሮ የብሔር ጨዋታ መጫወት ፈልጊ ያለው የፈለገ ነገር ሁኝ ሆንች፣ ነገ ሙቺ አቶ ሙቺ ያለሽበት ሀገር አገርሽ አይደለም። እኔ ማንንም ደግፌ አላውቅም፣ ወደፊትም ማንንም አልደግፍም። የምኖረው አንድ ሀገር ብቻ አገረ ኢትዮጵያ ናት።

እኔ ግን አፍረሽ እል ብለሽ ግን ልመልስልህ። እኔ ግን እየሞትኩ ያለሁት ኢትዮጵያዊ ስለሆንኩ አይደለማ፣ አማራ ስለሆንኩ ነው እየሞትኩ ያለሁት። ኦፍኮርስ የሰጠሽ አለ ማንሻወተፋክ በደንብ እንጂ ማን ማን የሰጠሽ፣ አማራ ማን የሰጠሽ? የራሴ ነው ንብረት፣ የእናቴ አባቴ። ማን የሰጠሽ እንዴ? አንተም ማን የሰጠህ ሀገርህ ኢትዮጵያ ሆነ ኖ ኖ ኢትዮጵያን አላልኩ። ኢትዮጵያን አላቃትም። አሮ ወተፋክን ዩ ቶኪንግ አቦት አይ ኖ አማራ መቀየም አልፈልግም። አሁንም ደግሜ እልሻለሁ። እኔ አንድ አንድና ከንቺ ጋና ከሷ ጋር የምጎበው ቋንቋ አንድ ነው። ጨፈራ በጨፍሪ ምናምን ነገር ምንም አይገባኝም። ምና እኔ ለምን አንተ እንደዚህ እንደሆንክ ግን ባውቀው ደስ ይለኝ ነበር። አሁን የምታስቁኝ ማለት ነው። ጠቅላላ ኮመንታተር ምናምን ማለት ነው።